እንዴት አድራችኋል ተመልካቾች የአዲስ ቀን የጠዋት ገበያ ተጀምሯል መቅደስ እንዳለ ዜናዎቹን እነግራችኋለሁ አብራችሁን ነው ስራ ፈጣሪዎች የህብረተሰቡን ችግሮች ተመልክተው መፍትሄ የሚሆን የፈጠራ ስራ በማበርከት ይታወቃሉ የዛሬው ባለታሪካችንም ለበርካታ አቅመ ደካሞች እፎይታን የሰጠ የፈጠራ ስራ ይዞ ገበያውን ተቀላቅሏል በተለይ ከአልጋ መነሳት ለማይችሉ ህመምተኞች ያለ ሰዎች እርዳታ የሚንቀሳቀሱበት ዊልቸርና የተንቀሳቃሽ መጸዳጃ ስራው የበርካቶችን ትኩረት ስቧል። ዝርዝሩን ከራስ አንደበት አብረን እንከታተል። ስሜ ጌታቸው ገብሪወት እባላለሁ። ድርጅታችን ያው ጂኤን ነው፣ ጌታቸው ናትናኤል ፈጠራ ስራ ህብረ ሽርክና ማህበር ነው የሚባለው። በዚህ በፋይበር ቴክኖሎጂ ነው የምንሰራ ወደ 10 አመት አካባቢ ኤክስፔሪንስ አለን። በፋይበር ቴክኖሎጂ ስራዎቻችን አብዛኛዎቹ በአካል ጉዳት ላይ፣ ነፍሰ ጡር እናቶች ላይ፣ አልጋ ላይ ሚኖር ሰዎች ላይ ፕላስ ደግሞ በገጠርም ሆነ በከተማ የሚጠቀሙባቸው ሞባይል መጸዳጃ ቤቶቹ ነው የምንሰራ። ኦልሞስት ከሰባት በላይ ፓተንት ራይት አለን። ከሰላሳ በላይ ኢኖቬሽኖች አሉ። እና ማንኛውም ፈጠራ መነሻው ችግር ነው እና በአንድ ወቅት አንድ ፋሚሊ የሆነ ድልድይ ላይ እየሄዱ ሶስት ሜትር ላይ ወድቆ ወገባቸውና እግራቸው ተሰባብሮ ነበርና ያው የተሰባበረው ወገብ ማጽ አንስተ ፖፖ አስገብተ ማውጣት ማስገባት በጣም ከባድ ነበረ። ጩኸት አለውና እኛ አባት በንም እናደርግላቸው ትሪትመንት ተጨንቆ ምግብ መብላት አቆሙ። ስራው እየመጥቼ ለምን አይበሉም? ካልበሉ እኮ የተሰባበረ እግሎትን አይጠግምሎትም ስላቸው ልጄ ይበላ ነበር ግን እናንተን አስቸግራችኋለሁ አሉኝ። ያኔ ውስጤ በጣም ተነካ። ባክግራውንዴ መካኒክ ነኝና እኛ አባት ችግራቸው መፍታት አለብኝ የሚለውን ሀሳብ ውስጥ ገባው። ከዛ አልጋቸው በሀሳብ መቀመጫቸው ያለበትን ፓርቲ ተበሳ፣ ወንበር ከስር አስቀመጥኩ። ፖፖ ከስር ተቀመጠ። ጥብጥብ ትላለች ያች፣ ይዘ ትሄዳለህ። ከዛ የጀመረው ሀሳብ አሁን መጸዳጃ፣ መመገቢያ ሁሉን ነገር ያለው አልጋዎች እየሰራን ና ያለ ነው ማለት ነው። ሁሉም ሰው ያርዣል። በእርጅና እድሜ ላይ ያሉ አባቶች እናቶች ጉልበት እምቢ ሲላቸው ጀስ እነሱ በቀላሉ የሚጠቀሙባቸው መጸዳጃ ናቸው። ከዛም ደግሞ ራሳቸው የማይችሉ ሰዎች ከሆኑ ደግሞ መጸዳጃ፣ ውሃ፣ ሁሉም ነገር የተገጠመለት ሞባይል ዊልቸር አለ። ዊልቸሩ ላይ ተቀምጠ እንደፈለጉ መጸዳዳትም፣ መታጠብም፣ ሻወርም ሁሉም ነገር ሊያደርጉበት የሚችሉ ዊልቸሮች አሉን። ከዛም ቀጥለው ደግሞ አልጋዎች አሉ። አልጋ ላይ የሚኖሩ ሰዎች አሉ። ሀያ ዘጠኝ መሳሪያ የተገጠመለት አልጋ አለን። መጸዳጃ አለው፣ መመገቢያ አለው፣ ውሃ አለው፣ ፖፖ አለው። ከድሬኔጅ ጋር ማገናኘት ይችላል። ራስጌው ይነሳል እና ስራዎቹ በሚፈለገው ቦታ ላይ ገብተው በቂ የሆኑና ቆንጆ ችግር ፈቺ መሆናቸው ከሁሉም ሆስፒታሎች መረጋገጫ ተሰጥቶናል ጳውሎስም ጥቁር አንበሳም አለርትም ጴጥሮስም እነዚህ የሚሰሩ ከፋይበር ኬሚካል ቴክኖሎጂዎች ናቸው የሚሰሩ ፋይበር ማለት ሮቶ የሚሰራበት ቴክኖሎጂ ነው ከዝገት ከምናምን ምንም ነፃ የሆነ ነገር ነው እና ሌላ ፋይበር ማለት በጣም ጠንካራ በጣም ውብ በቀላሉ የሚጸዳ ከቦታ ለቦታ ለማንቀሳቀስ በጣም ቀላል ነው ካለው ድርቢት አንጻር ከአገልግሎቱ አንጻር ጋር ዋጋው ፌር ነው ግን ለደንበኞቻችን አሁን አቅመ ደካማዎች ናቸው፣ ዊልቸር ተጠቃሚዎች ናቸው፣ አልጋ ላይ የሚኖሩ ሰዎች ናቸው። እና እነዚህ ደግሞ ገቢ የላቸውም። ኢቭን ብዙ ሰው ሲደውልልሽ በቃ በእናቴ ምክንያት ስራ ፈትችን ያለኝ በአቧቴ ምክንያት፣ በጣም የሚዘገን ነገር ነው የምሰማውና፣ ከዛ አንጻር ዋጋው ለትርፍ የሚጋብዝ አይደለም። በእርግጥ ግን ችግር ፈችነቱ ግን ከየትኛውም ከየትኛውም ቤት ውስጥ ካለ በላይ ነው። ዋጋቸው አሁን ጀስት ከሰባት ሺህ ይጀምራሉ። አምስት ኪሎ ግራም ናት። ግን ሶስት ሰው እጅ ለእጅ ተያይዘ ትቆምበታል። ምንም ምንም አይሰበርም አይዝግም ምንም ነገር አይሆንና ከፍተኛ የሚባለው አሁን በዊልቸር አይን ስናየው ወደ አስራ ዘጠኝ ሺህ አምስት መቶ ድረስ የሚሄዱ አሉ። ይህ የሚሆነበት ምክንያት ደግሞ ሮማተሪያሉ እኛ እናስገባም፣ ከአስመጪዎች ነው የምንገዛ የፈላጊውና የኛ የማምረት አቅም ምንም አይመጣጠንም። ዶክተር አብይ ሳይንስ ቴክኖሎጂ ሚኒስተር ባሉበት ሰዓት ላይ ገና ነበር፣ ፈጠራው በጣም የወረደ ስታንዳርድ ላይ ያለ ሶስት ጊዜ እየተመላለሱ ነበር የጎበኙልና ኮሪደር ልማት ጋር የሚሄዱ በጣም የሚገርሙ ስራዎች አሉ። እና እነዚህ ስራዎች ደግሞ ሞባይል ናቸው። የትም ቦታ ታስቀምጣቸዋለህ እና በቀላሉ ባይዘወይ አንድ መጸዳጃ ለመርካቶ ግራውንድ ላይ እስከ አንድ ሺህ ብር በቀን የማስገባት አቅም አለው አንድ መጸዳጃ፣ እና በጣም ብዙ ስራ እድል ይፈጥራል። ችግሮቻችንን በቀላሉ በአጭር ጊዜ ውስጥ መፍታትና ስራ እድል መፍጠር እንችላለን። ወጣቷ በቤት ውስጥ ለልጇ የሰራችው ጫማ ወደ ህጻናት ጫማና ልብስ ስራ እንዳመራት ትናገራለች። የወለዱ እናቶችን ለመጠየቅ ስትሄድ በእጇ የሰራችውን ጫማ በስጦታ እያበረከተች ስራዋን አስተዋውቃለች። ስራው ተቀባይነቱ እያደገ በመምጣቱ አሁን ላይ ስራዋን በሰፊው እየሰራች ትገኛለች። ባልደረባችን ኤዶ ማማረ ከወጣቷ ጋር ቆይታ አድርጋለች። ዝርዝሩን ከራሷ አንደበት አብረን እንከታተል። ስሜ ጽዮን የትቻ ይባላል። ጀነራል ማናጀር ነኝ ኡልፋቢ የሚሰራው የህጻናት እቃዎችን ነው ኦርጋኒክ ከሆነ ኮተን የልጆች መታቀፊያ የመለማመጃ ጫማዎች የዳይፐር ቲሸርቶች እንዲሁም የእጅ ስራ ካልሲና ኮፍያዎች ሌሎች አልባሳቶችንም እንሰራለን የተጀመረው ከስድስት አመት ተኩል በፊት ነው። የመጀመሪያ ልጄን ከወለድኩኝ በኋላ አያቶች እጅ ስራ ካልሲዎች፣ ኮፍያዎች ይሰሩላት ነበር እና ከሱ የተጀመረው ለእሷ ያንን ስራ ከመስራት ማለት ነው። ከዛ በኋላ ባለቤቴ የሌዘሬን ፉትዌር ኢንጂነሪንግ ነው ባክግራውንዱ። አንድ ማሽን ገዛንና ጫማዎችን መሞከር ጀመረን፣ መለማመጃ ለልጃችን ማለት ነው። በዙሪያችን ያሉት ሰዎች እየወደዱት መጡ እቃውን ለወለደ ሰው ምናምን ሰው ልንጠይቅ ስንሄድ ደግሞ የራሳችንን እቃዎችን እያያዝን መሄድ ጀመርን። ፊድባኩም በጣም ቆንጆ ነበር። ከሱ ነው የተነሳ ነው። አሁን ላይ ባለን ካፓሲቲ በቀን እስከ ሁለት ደርዘን የማምረት አቅም አለን። እስከ ስድስት ጫማዎች ምናምን ነው የምንሰራው በቀን ውስጥ። ልብሶቹ ሀንድረድ ፐርሰንት ኮተን የኢትዮጵያ ፈትል ወይም ጋቢ ከምንለው ማቴሪያል ነው የሚሰሩት። ኮንፈርተብል ናቸው ለልጆች ሌላ ኬሚካል ምናምን ያልገባበት ማቴሪያል ነው የምንጠቀመው ስንሰራ። ጫማዎቹን ደግሞ ሌዘር ነው የምንጠቀመው። ፒውር ሌዘር መቶ ፐርሰንት ሌዘር የሺፕ እና ጎት ስፔሻል ቆዳዎች የሚባሉ አሉ። ታን ሲደረጉ ጀምሮ ከፕሮሰሳቸው ጀምሮ ከታነሪ ጀምሮ ህጻናትን በማይጎዳ መልኩ ታን ተደርጎ ፋብሪኬት የተደረጉ መቶ ፐርሰንት የኢትዮጵያ ሌዘር ነው የምንጠቀመው። የገበያ ትስስራችን አሁን ፊዚካል ሾፕ የለንም። እዚህ ወርክሾፕ ውስጥ ነው የምናመርተው። የምናመርተውን እቃ ከስተመሮቻችን ጋር ተደራሽ የምንሆንበት መንገድ ደግሞ ሶሻል ሚዲያን በመጠቀም ነው። ሶሻል ሚዲያ ላይ አክቲቭ ነን። በዛ መልኩ ነው ከስተመሮቻችን የሚመጡት። ካልሲዎች፣ ቀሚሶች፣ ሹራቦች እንዲሁም ኮፍያዎች ምናምን የሚሰሩ እናቶችና እህቶች አሉ በየቤታቸው። እንዲሁም ባስኬቶች የሚሰሩ ለጊፍት ባስኬት የምንጠቀማቸው ባስኬቶች አሉ። እሱም ባስኬት የሚሰሩ በቤታቸው ሆነው የሚሰሩ አሉ። የዴሊቨሪ ሰርቪስ ላይም የሚሰሩ ልጆች አሉ። ከዛ ውጭ ደግሞ ስፌትና ቆረጣ ላይም የሚሰሩ ልጆች አሉ። ወደ አስር ሰዎች አካባቢ አሉ። በስራችን የህጻናት እቃዎች ላይ ነው በደንብ ፎከስ አድርገን መስራት የምንፈልገውም ያሰብነውም። ምክንያቱም አንድ ነገር ላይ ፎከስ ማድረግ አለብን ብለን ስለምናምን በደንብ የህጻናቱን በደንብ አዳርሰን ጨርሰናል ብለን አናምንም። ስለዚህ በደንብ የህጻናቱን እቃ ተደራሽ ከሆነ በኋላ ሜቢ ከፍ ላለ ሰው የመስራት እቅዱ ይኖረናል የትልቅ ሰውም የቤተሰብ የፉል ፓኬጅ ነገርም የመስራት እቅዱ ይኖረናል ወደፊት ዝቅተኛው ዋጋ ሄርባንድ ሄርባንድ አለ የጭንቅላት ሄርባንድ የህጻናት ሄርባንድ ጭንቅላታቸው ለሚያደርጉት ከልብስ ጋር ከጫማ ጋማች ተደርጎ ይሰራል ሁለት መቶ አምሳ ብር ነው ከፍተኛው ደግሞ ያው እንደ ከስተም ሜድ እንደ መስራታችን እንደ የሰው ፍላጎት ፕራይሱ ይጨምራል ግን አቬሬጅ ፕራይስ ከፍተኛ የሚባለው ሁለት ሺ ሁለት መቶ እሱም እንደ ብላንኬት ከጋቢ የሚሰራ ብላንኬት፣ ጥለት ኢትዮጵያን ተቸለው ካልቸራል ጥለት ተጨምሮበት እንዲሁም ከስተማይዝድ ሆኖ ስም ተጽፎበት እስከ ማክሲመም እስከ ሁለት ሺ አምስት መቶ ድረስ ታጎች አሉ። እኛም ጋር አሁን ሁልፋቢ ሀንድ ሜዲን ኢትዮጵያ የሚሉ ታጎች በልብሶቻችንም ላይ በጫማዎቻችንም ላይ አሉ የተለጠፉ። ወደ ውጭ ሀገርም እንልካለን። ስንልክ ይሄንን በደንብ ከኢትዮጵያ እንደመጣ በደንብ ማስታወቂያ ይሰራሉ ማለት ነው፣ እነዚህ እቃዎች እና አሁን እነዚህም አገር ውስጥ ከሀገር ውጭ ብቻ ሳይሆን አገር ውስጥም ላለ የውጭ ዜጋም ቢሆን እቃዎች ያዛሉ። ከዚህ ስለዚህ እሱ በደንብ አገርም በደንብ ያስተዋውቃል። ከአነስተኛ የስታርታፕ ደረጃ ተነስቶ በዓለም አቀፍ ደረጃ እጅግ የገዘፈ ስምና ዝናን ያተረፈው አፕል ኩባንያ አሁን ላይ የዘመናዊነት የሀብትና የደረጃ መለኪያ ተደርጎ የሚታየው የአይፎን ስልክ አምራች ነው። ኩባንያው በሽያጭ በገቢ እንዲሁም በሰራተኞች ብዛት የደረሰበት ደረጃ በአለም የመጀመሪያዎቹን ደረጃዎች እንዲቆጣጠር አስችሎታል። ኤዶሚያስ ንጉሴ ተጨማሪ ያለው። በአለም ላይ ስማቸው ከገነነ የምርት ስሞች ውስጥ ከፊት የሚቀመጥ ነው አፕል ኩባንያ። አፕል የቴክኖሎጂ ዘርፉን በኮምፒውተር ሶፍትዌር፣ ላፕቶፕ ኮምፒውተር፣ ታብሌቶች ስማርት ስልኮች እና የኮምፒውተር መለዋወጫዎች ለዓለም ያስተዋወቀ ግዙፍ የአሜሪካ ሁለገብ የቴክኖሎጂ ኩባንያ ነው። አፕል ኩባንያ እንደ አውሮፓውያን አቆጣጠር በ1976 በሶስት ግለሰቦች በስቲቭ ጆብስ፣ ወዝኒክ እና ሮናልድ ዋይኒ ተመስርቷል። አፕል ከተመሰረተ በኋላ እንደ አውሮፓውያን አቆጣጠር በ1980 በፈጣን አገልግሎቱ አድናቆት የተሸረው እና አዳዲስ ሶፍትዌሮች ያሉት ኮምፒውተሮችን በመስራት ለገበያ አበቃ። በሚቀጥሉት 10 ዓመታት ውስጥም ኩባንያው አይማክ አይፓድ እና አይፎንን በማምረትና እውቅና በማግኘት ትርፋማ ሊሆን ችሏል። ምርቱን የሚያከፋፍልበትና ለሽያጭ የሚያቀርብበት ማሳያ ሱቆችም በተለያዩ ግዛቶች በመክፈት ለደንበኞቹ ተደራሽ ሆኗል። በ2001 ኩባንያው ሙዚቃዎችና ኦዲዮ ፋይሎችን ለማከማቸትና ለማጫወት የሚረዳው አይቱን የተባለ የሚዲያ ሶፍትዌርም አስተዋውቋል። በዚህም ሶፍትዌር የተለያዩ ታዋቂ ድምፃውያን ሙዚቃዎችን በመጫን መሸጥ ጀምረዋል። እስከ 2006 ድረስም ከ1 ቢሊዮን በላይ ዘፈኖችና ቪዲዮዎች በዚሁ ድረገጽ ቀርቧል። እንደ ኤሮፓያን አቆጣጠር በ2007 አፕል አይፎንን ተንቀሳቃሽ ስልክን አስተዋወቀ። ይህም የስልክ ጥሪ አገልግሎትንና ቀደም ሲል ሰዎች በኮምፒውተር አማካኝነት ማግኘት የሚችሉትን የሚዲያ አገልግሎት በአንድ ላይ አጣምሮ ይዞ በመምጣት በዓለም እውቅናን በቀላሉ እንዲቀዳጅ አስችሏል። እነዚህም ተንቀሳቃሽ ስልኮች የማሳያ ስክሪን ኤልሲዲ የተገጠመላቸው ሲሆን ኢሜይል ሙዚቃ ቪዲዮ እና ሌሎች መተግባሪያዎች እንዲጫኑ የሚያስችል ኦፕሬቲንግ ሲስተም ያላቸው በመሆኑ በእጅ የሚያዝ ኮምፒውተር ሲሉ ብዙዎች ምርቱን አሞካሽተውታል የአፕል ኩባንያ ቀስ በቀስ የጀመረውን የቴክኖሎጂ ምርቶች ከጊዜ ወደ ጊዜ እያዘመነ በተለያዩ ዓመታት አዳዲስ የስልክ የኮምፒውተር የስማርት ሰዓት የአይፓድ እና የመሳሰሉ የኤሌክትሮኒክስ ምርቶችን ለዓለም እያስተዋወቀም ይገኛል በተለይ የአይፎን ስልክ ምርቶቹ የግል መገልገያ ምስጢሮችን በመደበቅ ረገድ ተወዳዳሪ እንደሌላቸው ብዙዎች የሚመሰክሩለት፣ አይፎን በካሜራ ጥራቱም ደንበኞቹ ይወዱታል። አፕል እስከ 224 ድረስ በ535 ቅርንጫፎቹ ከ164 ሺህ በላይ ሰራተኞችን የሚያስተዳድር ግዙፍ ተቋም ለመሆን የቻለ ሲሆን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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሆንላችሁ።